ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለት አርብ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። ስለምታደምጡን ስለምትከታተሉን፣ ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። ፉአር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለው። እናንተም ቪዲዮችን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ ነው በአክብሮት ግብዣችንን ወደ እናንተም የምናደርሰው አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም የዝውውር ጉዳዮችን በስፋት የምናነሳ ነው የሚሆነው። ሊቨርፑል የክሪስታል ፓላሱን የመሃል ተከላካይ የሆነው ማርክ ጎሄን ለማስፈረም ተወዳጁ ክለብ እንደሆነ እየተነገረ ነው። ይህ የእንግሊዝ ብሔራዊ ቡድን ተጫዋችም ከክሪስታል ፓላስ ጋር ያለው ውህል እየተጠናቀቀ ሲሆን በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ላይ ነጻ ተጫዋች ሆኖ ይገኛል። ከቸንድ ኦፍ ሳይድ ከዚህ ቀደም እንደዘገበው ከሆነ ሊቨርፑል በክረምቱ ማርክ ጎሂን ለማስፈረም ባይችልም አሁንም ግን እሱን ለማስፈረም እንቅስቃሴዎችን እንደሚያደርጉ ይጠበቃል። ዲያርዮ አስ የተባለው የስፔን ሚዲያ እንደዘገበው ከሌሎች ክለቦች ፍላጎት ቢኖርም የማርክ ጉሂ ሁኔታ ብዙም ያልተለወጠ ሲሆን ሊቨርፑል ለሱ በጣም ሊሆን የሚችል ቀጣይ መዳረሻ እንደሆነ ነው ግምቱን ያስቀምጠውም የስፔኑ ክለብ እንግዲህ ሪያል ማድሪድ ይህንን ተጫዋች እንደሚፈልገው ቢነገርም ነገር ግን አሁን ላይ ከዚህ ተጫዋች ዝውውር ራሱን ያገለለም ይመስላል ብሏል። ዲያሪዮ አስ በመረጃው ተጫዋቹ በደሞዝ ላይ ባለው ፍላጎት የተነሳ ወደ ሪያል ማድሪድ የመዘውር ዕድል በተግባር የማይቻል ይመስላል። ሎስ ብላንኮቹ ፍላጎት ቢኖራቸውም እንኳን በዚህ የዝውውር ጉዳይ ላይ ተጨማሪ መቀላጠፎችና መለዋወጦች ሊኖሩ እንደሚችሉ ይገመታል። ነገር ግን በአጠቃላይ ማርክ ጎህ አሁንም ሊቨርፑል እንደ ቀጣይ ክለቡ ትኩረት እያደረገ ያለ ነው የሚመስለው። ሊቨርፑል የ25 ዓመቱን ተጫዋች በክረምቱ ለማስፈረም እጅግ በጣም ተቃርቦ ነበር፣ ነገር ግን ክሪስታል ፓላስ ስምምነቱን በመጨረሻው ሰዓት ሰርዞታል። ሆኖም ግን አሁን ላይ ወደ አንፊልድ የመሄድ ምኞቱ እውን የሚሆንም ይመስላል ተብሎ ነው የሚጠበቀው። ይሁን እንጂ ዲያሪዮ አስ ባየር ሚኒክን ጠቅሷል። ስለዚህም ደግሞ በሚቀጥሉት ወራትም በሆነ ወቅት ዝውውሩን መጥለፍም ይችሉ እንደሆነ ማየቱ አስደሳች ያደርገዋል ተብሎ ይጠበቃል። ዲያሪዮ አስ የሪያል ማድሪድ ፍላጎት በሌሎች እንግዲህ የመሃል ተከላካዮች ላይም ይጠቅሳል። ከእነዚህ መካከል አንደኛው ሊቨርፑልስ ኮንትራቱ በመጨረሻዎቹ ወራት ላይ የሚገኘው ኢብራሂማ ኮናቴ እንደሆነ ይነገራል። ሊቨርፑል ኢብራሂማ ኮናቴ አዲስ ውል እንዲፈርም ማሳመን ይችል እንደሆነ መታየት ያለበት ጉዳይ ነው። ነገር ግን በነፃ ዝውውር ለቆ የሚሄድ ከሆነ እሱን በማርክ ጉሂ መተካትም ምርጥ ስራም ሊሆንላቸው እንደሚችል ነው የሚያምኑት። ማርክ ጉሂ ለሊቨርፑል ቁልፍ ተጫዋች ነበር። ነገር ግን ማርክ ጉሂ በተመሳሳይ ከፍተኛ ተሰጦ ያለውም እና በፕሪሚየር ሊግ ውስጥም ራሱን ያረጋገጠ በመሆኑ ፈረንሳዊው ተጫዋችም እንዳይናፈቅ ሊያደርግ እንደሚችል ነው በርካቶች ግምቶቻቸውን አሁን ላይ እየሰጡ የሚገኙት። የቱርኩ ዓለም አቀፍ ተጫዋች በአሁኑ ጊዜ በዓለም እግር ኳስ ውስጥ እጅግ በጣም አስደሳች ከሆኑ ወጣት ተጫዋቾች አንዱ ሆኖ ራሱን እያቋቋመ ነው። ኬናን የልዲስ ዩቬንቱስም እሱን ማስቀጠል አስቸጋሪ ሊሆንበት እንደሚችል ነው ግምቶች የወጡት። ቢሆንም ግን ከቲም ቶክ በወጣ ዘገባ መሰረት በክለብ ውስጥ አንዳንድ መዋቅራዊ ለውጦች ከተደረጉ በኋላ አዲሱ የዩቬንቱስ ውልን ለመፈረም በሚደረገው ውይይትም መዘግየቱ ታውቋል። ሪፖርቱ ኬናን የልዲዝ ቀደም ሲል በዩቬንቱስ ለመቆየት ምኞቱን እንደገለጸ ቢጠቅስም አዲሱ ላይ ማዘጋጀት መዘግየት ግን ለሊቨርፑል እና ለመሳሰሉት ክለቦች አዎንታዊ ግፊት ሊሆን እንደሚችል ይገመታል። ኬናን የልዲዝ ዝውውር ሁኔታ እስካሁን የምናውቀው ነገር ከዚህ ቀደም እንደተዘገበው ቼልሲ በየልዲዝ ላይ ጠንካራ ፍላጎት እንዳለው ተነግሯል። ሆኖም ግን እሱ እንደ ሞርጋን ሮጀርስ ካሉ ሌሎች ትልልቅ ስም ካላቸው አጥቂ አማካዮች ጋር ለ2026 የዝውውር ኢላማ ዝርዝራቸው ውስጥም ይገኛል። ይህ በእንዲህ እንዳለ ፋብሪትሲዮ ሮማኖ እንደተናገረው ከሆነም የቼልሲ ፍላጎት እንግዲህ ያረጋግጣል ኬናን ይልዲዝ ላይ ሊቨርፑልም ባለፉት ጥቂት ቀናት ውስጥ በአንዲ ካይላ በተደረገ ዘገባ መሰረት ከኬናን ይልዲዝ ጋር ብርቱ ተገናኝቷል። ይልዲዝ ዩቬንቱስን ለቆ የሚሄድ ከሆነም ብዙ አስደሳች አማራጮች እንደሚኖሩት ግልጽ ነው። ነገር ግን ይህ በእርግጥም ይፈጸም እንደሆነ በእርግጠኝነት ለማወቅ ግን ገና ሊሆን እንደሚችል ነው የሚገመተው። ይልድዚን ለማዘዋወር ከወሰነም የትኛው ክለብ እሱ በጣም እንግዲህ ማራኪ መዳረሻው እንደሆነ ማየት አስደሳች ያደርገዋል። የቼልሲ ፕሮጀክት በወጣቶች ዙሪያ የተገነባ ነው፣ ስለዚህም በመደበኛነት የመጫወትና የማደግ እድልን ማግኘቱን ለማረጋገጥም ወደዚያ መሄድም ለእሱ ጥሩ ሊሆንለት ይችላል። ሆኖም ግን ሊቨርፑል በቅርብ ጊዜ ዋና ዋና ዋንጫዎችን አሸንፏል፣ ስለዚህም ይልዲስ በሙያው ትልቅ ዋንጫዎችን እንዲያነሳ ለመርዳትም የበለቀ ማራኪ ተደርጎ ሊታይ እንደሚችል ነው መረጃዎች እየወጡም የሚገኙት። የቼልሲው ግራ ተከላካይ ማርክ ኮሪያ እንደ አውሮፓያኑ አቆጣጠር በ2026 ክረምት ወቅትም ለአትሌቲኮ ማድሪድ ዋና የዝውውር ኢላማ መሆን ተዘጋጅቶ እንደነበር ተዘግቧል። ዘ ብሉስ እየተባሉ የሚጠሩት ቼልሲዎች ባለፉት አንድ ዓመት ገደማ እየተሻሻለ ብቃት ካሳየ በኋላ ኩኮሪያን ለመልቀቅ እንደማይፈልጉ እርግጥ ነው። ነገር ግን እሱ በአትሌቲኮ ማድሪድ ፍላጎት ውስጥም በብርቱ እንደነበር ይነገራል። በስፔን መውጫው ክለብ ላይም እንዲሁ በፌጂያስ መሰረትም የዲየጎ ሲሞኔ ቡድን ለማርኮ ኮሬያ 40 ሚሊዮን ዩሮ የዝውውር ጥያቄ እያዘጋጀ የነበረ ሲሆን፣ ምንም እንኳን ቸልሲ ለመሸጥ እንኳን ለማሰብ ከዚያ በላይ እንደሚፈልግ ነው የሚገመተው። የስፔን ብሔራዊ ቡድን ተጫዋች ከብራይተን ለመጀመሪያ ጊዜ ሲቀላቀል በዝግታ ቢጀምርም፣ ከዚያ በኋላ ግን ለቸልሲ ጠቃሚ ተጫዋች ሆኗል። ጁሪያል ሃቶ በዚህ ክረምት ከአያክስ አምስተርዳም ወደ ቸልሲ ከመጣ በኋላ በግራ ተከላካይ ሌላ አማራጭ ቢሆንም ኮኮሪያ ግን አሁንም የኤንዞ ማሬስካ የመጀመሪያው ምርጫ ነው። ታዲያ መሸጥ በእርግጥም ተጨባጭነት ይኖረዋል ወይ? ጥያቄ ነው። ይሄኛው ጥያቄ ነው። ፌጂያስ እንደገለጸው ከሆነ አትሌቲኮ ማድሪድ አዲስ የግራ ተከላካይ እንደሚፈልግና ኮኮሪያ ደግሞ ለፕሮጀክታቸው ወሳኝ ሊሆን እንደሚችል ይመለከታሉ። ይህ እውነት ሊሆን ቢችለም ቼልሲ ግን የ27 ዓመቱን ተጫዋች ለመሸጥ ካልፈለገም ብዙም ትርጉም አይሰጠውም። ስለዚህም ይህ የዝውውር ጉዳይ በእርግጥም የትም ይደርሳል የት እንደ ይደርስ እንደሆነ ማየቱ አስደሳች ያደርገዋል። ቼልሲ ማርኮ ኮሪያ ላይ ገንዘብ ለማግኘት የሚወስኑበት ዋጋ ሊኖር ይችላል ተብሎ ይገመታል። ነገር ግን በእርግጠኝነት አትሌቲኮ ማድሪድ ለማቅረብ እየተዘጋጀ ነው ከተባለው 40 ሚሊዮን ዩሮ በጣም ከፍ ያለ መሆን ይጠበቅበታል። ሌላኛው አስፈላጊ ነገር ማርኮ ኮሪያ ራሱ ነው። ወደ ስፔን መመለስ ከፈለገ ምናልባትም ቸልሲ ማንኛውንም የአትሌቲኮ የዝውውር ጥያቄን እንዲቀበልም ግፊት ሊደረግበት ይችላል። በአጠቃላይ ይህ ዘገባ በግምት ላይ የተመሰረተ ምንጭ የመጣ ሲሆን በሚቀጥሉት ወራት ብዙ ነገሮች ካልተቀይሩ በስተቀር በተለይም ተጨባጭ ወይም ሊሆን የማይችል ሊሆን እንደሚችል ነው በርካቶች እያሰቡ የሚገኙት። ቸልሲንን ተጫዋች ለቋል ተብሎ በቀላሉ አይጠበቅም። አትሌቲኮ ማድሪድ የአርጀንቲናውን የተከላካይ እንግዲህ ተጫዋቸው ነው ላውታሮ ሪቬሮን ለማስፈረም ቶተናም እና ሪያል ማድሪድን ለመቅደምም እየፈለገ ነው። የሪቬሮ እንግዲህ በሪቨር ፕሌት ያለው አስደናቂ እድገትም ወደ አርጀንቲና ብሔራዊ ቡድን እንዲገባ የረዳው ብቻ ሳይሆን በቶተናም በሪያል ማድሪድ እና በአትሌቲኮ ማድሪድ የመፈለጊያ ዝርዝር ውስጥም እንዲቀመጥ አድርጎታል። የአውሮፓ ታላላቅ ክለቦች የመከላከል መስመራቸውን ለማጠናከር ሲሉ የ22 ዓመቱን ተጫዋች ለማስፈረም ጓግተዋል። እንደ ዘገባዎች ከሆነ ደግሞ እንደዘገቡት ከሆነ የስፔኑ ክለብ ሪቬሮንም ለማስፈረም በሚደረገው ፉክክር ቶትናምና ሪያል ማድሪድን ለመቅደምም ያለመ እንደሆነ እየተነገረ ነው። የአርጀንቲናው መሀል ተከላካይ በሴንትራል ኮርዶባ የአንድ ዓመት የውሰት ውል አስደናቂ ብቃትን ያሳየ ሲሆን ይህም ወደ ሪቨር ፕሌት የመጀመሪያ ቡድን እንዲገባ ረርቶታል። እጅግ በጣም ጥሩ ብስለትም አሳይቷል። እናም ጨዋታዎችን የማንበብ ችሎታውና ሰውን የመጠበቅ ወይም ማን ማርኪንግም ችሎታው ዲየጎ ሲሞኔ ወደ ቡድኑ ለመጨመር የሚጓጓባቸው ቁልፍ ምክንያቶች ናቸው። ዲየጎ ሲሞኔ በመከላከል ላይ እየበለጠ ጥራትን ይፈልጋልና እንደ ሪቬሮ በአጭር ጊዜ ውስጥም በረጅም ጊዜም ሊረዳቸው እንደሚችል ይሰማቸዋል። ሎስ ሮሂ ብላንካዎቹም ቶተንሃሞችና ሪያል ማድሪድ በፍላጎት ዝርዝራቸው ውስጥ ያስቀመጡትን የ22 ዓመት ተጫዋች ለማስፈረምም አጥብቀው እየፈለጉ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ቶማስ ፍራንክ የመከላከል ሽፋኑንም ወይም ሽክርክሩን ሮቴሽኑን ለማጠናከርም ይፈልጋልና ሪቬሮ ለቡድኑ ጠቃሚ ተጨማሪ ሊሆን እንደሚችል ነው የሚገመተው። በዚሁ መሀል ሎስ ብላንኮቹ ሪያል ማድሪዶች ከፍተኛ እምቅ ችሎታ ያላቸውን ወጣት ተጫዋቾችን ያለማቋረጥ የሚፈልጉ ሲሆን አርጀንቲናዊውን ኢንተርናሽናልም ለፕሮጀክታቸው ተስማሚ አድርገው ይቆጥሩታል ተብሏል። ዳቪድ አላባና አንቶኒ ሩዲገር የወደፊት እጣቸው እርግጠኛ ባልሆነበት ሁኔታ ሪቬሮ ለረጅም ጊዜ የሚቆይ ምትክ አማራጭ ተደርጎ ነው በርካቶች እየተመለከቱት እንደሚገኝ ዘገባዎች እየወጡ የሚገኙትና እንግዲህ አማራጭ ይሆናል። አትሌቲኮም ስለ ፕሮጀክታቸው ሊያሳምኑት እንደሚችሉ እርግጠኛ ቢሆኑም በገንዘብ በኩል ግን ሊቸገሩ ይችላሉ። ምክንያቱም እሱ በ87 ሚሊዮን ዩሮ ከፍተኛ በሆነ መልቀቂያ አንቀጽ የተጠበቀ እንግዲህ ውል እንዳለው ነው መረጃዎች እያሳዩ የሚገኙት። ቶትናም ሆትስፐርስ የዩቬንቱስን ቁልፍ አጥቂ የሆነው ዶሻን ቭላሆቪችን አገልግሎት ለማግኘት ምን ማድረግ እንዳለበት ያውቃል። የሰርቢያው ኢንተርናሽናልን የወደፊት እጣ ፈንታ ለተወሰነ ጊዜም ትልቅ የመነጋገሪያ ርዕስ ሆኖ ቆይተዋል። ውሉ በውድድር ዘመኑ መጨረሻ ላይ የሚያበቃ ሲሆን ከዩቬንቱስ ጋርም ለማደሰም እንዲሁ ሊወሰን ቢችልም ቭላሆቪች በሚቀጥለው ክረምት ግን በነጻ ዝውውርም ሊገኝ ይችላል። የሱ የወደፊት እጣ ፈንታ የሚወሰነው በአዲሱ የዩቬንቱስ አሰልጣኝ ሉቺያኖ ስፓሌቲ ጋር ባለው ግንኙነት ላይ ሊሆን ይችላል። ነገር ግን በሚቀጥለው የውድድር ዘመን የት እንደሚጫወት ሊወሱን የሚችሉ ሌሎች ምክንያቶችም አሉ። ቶተናም ሊደረስበት የሚችል ክለብ ሆኖ ብቅ ብሏል። እናም በኮሪዮር ዴሎ ስፖርት ዘገባ በኩልም እንደወጣው ከሆነ የሰሜን ለንደኑ ክለብ የቀድሞን የፊዮረንቲና ኮኮብ ለማግኘትም ከፍተኛ ደሞዝና ጥሩ ፊርማም እንዲሁ ጉሩሻም ጭምር ማቅረብ ይኖርበታል። ዶሻን ቭላሆቪች በዩቬንቱስ የስኬትና ውድቀት ጊዜያቶች ነበሩት። ባለፈው የውድድር ዘመን መጨረሻ ላይ በቡድን ውስጥም ያለውን ቦታ ያጣ መስሎ ከታየ በኋላ የ25 ዓመቱ ተጫዋች ነገሮችን እንደገና ቀይሯል። እሱ አሁን ላይ የቡድኑ ወሳኝ አካል እንደሆነም ነው ተደርጎ የሚወሰደው። ዘገባዎች እንደሚጠቁሙት በስፓሌቲ ስር በቡድን ዝርዝራቸው ላይ ከመጀመሪያዎቹ ስሞች መካከልም አንደኛው እንደሆነ በርካቶች ያነሳሉ። እናም ደግሞ በዩቬንቱስም ደግሞ ጥሩ ጊዜያቶችን አሁን ላይ ሊያሳልፍ ይችላል። የ25 ዓመቱ ተጫዋች ነገሮችን እየቀየረ ነው የሚገኘው። ስለዚህም ደግሞ ያም ሆኖ ይህ ውሉ እንግዲህ በሚቀጥለው ክረምት የሚያበቃ በመሆኑ የወደፊት እጣ ፈንታው እርግጠኛ አይደለም። ሰርቢያዊው ኢንተርናሽናል ከቱሪኑ ክለብ ጋርም አዲስ ውልን ለመፈራረምም ክፍት ነው፣ ነገር ግን ከፍተኛ የፋይናንስ ጥቅል ይፈልጋል ተብሎ እንደሚታሰብ ነው መረጃዎች የወጡት። በዚሁ መሃል ቢያንኮኔሪዎቹ ዩቬንቱሶች ፋይናንሳቸውን ለመቆጣጠር ስለሚፈልጉም የደሞዝ ጥያቄያቸውን ለመቀነስም ፍቃደኛ ከሆነ ብቻ አዲስ የረጅም ጊዜ ውልም ለመስጠት ዝግጁ ሊሆኑ እንደሚችሉ እየተገመተ ነው። ዱሻን ቭላሆቪች ወደ ስራው ከፍተኛው ዘመን እየገባ በመሆኑ በተለይም በእርሱ ላይ ያለው ፍላጎት እጥረት በሌለበት ሁኔታ ጥያቄውን የሚቀንስ አይመስልም። ከአሁኑ ቀጣሪዎቹ ወይም ደግሞ እንደ ቶተናም ካሉ ፍላጎት ካላቸው ክለቦችም ከፍተኛ ደሞዝና የፊርማ ጉርሻ ይፈልጋል። የሰሜን ለንደኑ ክለብ ዶሚኒክ ሶላንኬን ጤናማ ሆኖ ለማቆየት እየተቸገረ በመሆኑ አዲስ ዘጠኝ ቁጥርም ይፈልጋል ነው የተባለው። ቶማስ ፍራንክ የተረጋገጠ ጎል አስቆጣሪ ይፈልጋል እናም ዶሻን ቭላሆቪች ለዚህ ሚና ተስማሚ ነው። በነፃ ዝውውር አገልግሎቱን ለማስጠበቅ ምን ማድረግ እንዳለበትም አስቀድመው ያውቃሉ። ሌሎች ታላላቅ ክለቦችም በጨዋታ ውስጥ ባሉበት ሁኔታ በጠሮር ቀድመውት ስምምነት ላይ መድረስ ይችሉ እንደሆነ ማየቱ አስደሳች ያደረገዋል ተብሎ ነው የሚጠበቀው። ሊቨርፑል፣ ማንቸስተር ዩናይትድ እና ቼልሲ የኤፍሲ ኮሎኙን የክንፍ ተጫዋች የሆነውን ሳይድ ኤል ማላን ለማስፈረም ፍላጎት አላቸው። ይህ የ19 ዓመት ወጣት በአውሮፓ ከፍተኛ ግምት የተሰጠው ሲሆን በጀርመኑ ክለብም ጥሩ ብቃትን እያሳየ ይገኛል። በዚህ የውድድር ዘመን በዘጠኝ ሊግ ጨዋታዎች ላይ አራት ግቦችን እና ሁለት ለግብ የሆኑ ኳሶችን አበርክቷል። ስለዚህም ደግሞ ታላላቅ ክለቦች ፊርማውን ለማግኘት መፈለጋቸው የሚያስገርም አይደለም። የጀርመን ከ21 ዓመት በታች ብሔራዊ ቡድን አባል የሆነው ኤላ ማል እንግዲህ በትክክለኛው አመራር ወደ ከፍተኛ ደረጃ ተጫዋችነት እንደሚያድግ ነው የሚጠበቀውና ወደ ፕሪምየር ሊጉ ለሱ አስደሳች ሊሆን ይችላል ተብሎ ይታሰባል። ይሁን እንጂ ከጀርመኑ ክለብ ጋር እስከ 2028 ድረስ የሚያቆየው ውል አለው። ሊቨርፑል፣ ማንቸስተር ዩናይትድ ወይም ደግሞ ቸልሲ የጀርመኑን ክለብ ለመሸጥ ለማሳመንም እጅግ ከባድ ይሆንባቸዋል። በተመጣጣኝ ዋጋ ለማሰረምም እንደሚችሉ ተስፋ ያደርጋሉ ሊቨርፑልና ቸልሲ በክንፋጥቂ ቦታዎች ላይ ተጨማሪ ጥራትና የመጠባበቂያ አማራጭ እንደሚያስፈልጋቸው ግልጽ ነው። ሊቨርፑል ሉዊስ ዲያዝን በአግባቡ መተካት አልቻለም። ቼልሲ በዚህ ክረምትም በርካታ አጥቂ ተሰጥኦ ያላቸው ተጫዋቾችን ቢያመጣም አሁንም በክንፎቻቸው ላይ ተጨማሪ ያልተጠበቀ እንቅስቃሴ የሚያደርግ ተጫዋችም ያስፈልጋቸዋል። ጀርመናዊው ተጫዋች ለሁለቱም ክለቦች እጅግ በጣም ጥሩ ተጨማሪ ሊሆን ይችላል። ማንቸስተር ዩናይትድን በተመለከተ ደግሞ በክረምቱ የዝውውር መስኮት ብሪያን ኤምቤሞን እና ማቲያስ ኩኛህን አስፈርመዋል። የሚ19 ዓመት ወጣት ክለቡን ቢቀላቀል እንኳን በመጀመሪያ አስተላለፍ ውስጥ በቀላሉ ሊያስገቡት አይችሉም ተብሎ ነው የሚታሰበው። ኤልማላ በቋሚነት የሚጫወትበትን ክለብ ለመቀላቀል መፈለግ ይኖርበታል ተብሎ ይታሰባል። ወደ ሊቨርፑል ወይም ወደ ቼልሲ መሄድ ለእሱ ተስማሚ ሊሆን ይችላል። ሶስቱም የፕሪምየር ሊግ ክለቦች በሚቀጥሉት ወራት የዝውውር ጥያቄ አቅርበው የኮሎኙን ፍላጎት ለመፈተን የወሰኑ እንደሆነ ለማየት ይጠበቃል። የጀርመኑ ክለብም ለማሳመን ከፍተኛ የሆነ ክፍያ ደግሞ መክፈል ይኖርባቸዋል ተብሎ እንደሚጠበቅ ነው መረጃዎች በትልቁ አሁን ላይ እየወጡም የሚገኙት። ቸልሲ የቦካ ጁኒየርሱን ወጣት ኮከብ ሚልተን ዶልጋዶን ለማስፈረም ፍላጎት እንዳለው ተዘግቧል። በሃርድ ታክል በኩል በወጣ ዘገባ መሰረት ይህ የ20 ዓመት ወጣት አርጀንቲናዊ አማካይ የለንደኑን ክለብ ትኩረትም ስቧል። እናም እሱን ለማግኘትም ሊንቀሳቀሱ ይችላሉ። በርካታ ክለቦች የሱን እድገት እየተከታተሉ ነው። እናም ቼልሲ ዝውውሩን ለማጠናቀቅም ፈጥኖ መንቀሳቀስ ይኖርበታል። ክለቡ ለዝውውሩ እድል የሚሆን የመጀመሪያ ግንኙነትም አድርጓል። ከክለቡ ጋርም ስምምነት ማግኘት ይችሉ እንደሆነም ለማየት አስደሳች ያደርገዋል። ቼልሲ በቅርብ የዝውውር መስኮቶች ውስጥም ችሎታ ያላቸው ወጣት ተጫዋቾችን እንዲሁ በማምጣትም ጥሩ ስራን ሰርተዋል። ክለቡ ለወደፊቱ ለመገንባትም እየፈለገ መሆኑ ግልጽ ነው። ከደቡብ አሜሪካ ደግሞ እንዲሁ ለማስፈረምም ብል ውሳኔን ያደርጋል ወይም ከደቡብ አሜሪካ እግር ኳስ ውስጥም ከሚገኙ ምርጥ ወጣት ተሰጦች አንዱ ለማስፈረም ጥሩ ውሳኔን ያደርጋል። ወደ ቼልሲ መዛወር ደል ለተጫዋቹ ማስደሳች ይሆናል። ቼልሲ በዓለም ላይ ካሉ ምርጥ ክለቦች አንደኛው ሲሆን ለዋንጫዎች በቋሚነት ለመታገልም የሚያስችል መድረክ ሊሰጡት ይችላሉ። ቼልሲዎች በይፋዊ የዝውውር ጥያቄ ፍላጎት ተከትሎ ዝውውሩን ያጠናቅቅ እንደሆነ ወደፊት የሚታይ ይሆናል። ምንም እንኳን ግንኙነት ቢጀምሩም እስካሁን ድረስ የዝውውር ጥያቄ ማቅረብ ግን አልቻሉም ተብሎ ነው የተጠቀሰው። ቦካ ጁኒየርስ ወጣቱን ተጫዋች በቅርቡ ማጣት ላይፈልግ ይችላል፣ ነገር ግን ተገቢ የሆነ አቅርቦት ከቀረበ ሊፈተን ይችላል። ለወጣት ተሰጥኦዎች የሚቀርቡ ከፍተኛ ዋጋ ያላቸው ጥያቄዎችን ችላ ማለት አይችሉም። ቼልሲ ዓለም ላይ ካሉ ሀብታም ክለቦች አንዱ በመሆኑ ዝውውሩን የማጠናቀቅ አቅሙም አለው። ዶልጋዶ ወደፊት ለነሱ ደግሞ ጥራት ያለው ተጫዋችም ሆኖ ሊያድግ እንደሚችል ይገምታል። የ20 ዓመቱ ልጅ ብቻ ቢሆንም እስካሁን ድረስ ግን ለቦካ ጁኒየርስ ወደ 50 የሚጠጉ ጨዋታዎችን አድርጓል። ይህም ለሱ ደግሞ እድሜ ከፍተኛ ልምድ ያለው ሲሆንም በስልጠናና በልምድ ብቻ ደግሞ እየተሻሻለ ይሄዳል። ቼልሲ ከዚህ ቀደም ወጣት ተጫዋቾችን በማሳደግ ጥሩ ስራን የሰራ ሲሆን የነሱም ደግሞ ሙሉ አቅም እንዲያወጣ ሊረዱት ይችላሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች የአረቢ ሳልዝበርጉን ወጣት ኮኮብ ካሪምን እየተመለከተ እንደሆነ ዘገባዎች አሉ። ከስፖርት ቢልድ እንደወጣው ዘገባ መሰረት የ18 ዓመቱ ወጣትን እየተከታተሉ ሲሆን ወደፊትም እሱን ለማስፈረም ሊንቀሳቀሱ ይችላሉ። ካሪም ከቼልሲ ጋርም ስሙ ተገናኝቷል። ይህ ክንፍ አጥቂ በኦስትሪያ ሊግ በጣም ጥሩ ስራን ሰርቷል። እናም ከትልልቅ ክለቦችም እድገቱን እየተከታተሉት ነው። ማንቸስተር ዩናይትድ በስፋት እየተመለከተው ነው። እናም ዝውሩን ለማድረግም ከወሰኑ ን እንደሚፈጠር ማየቱ የሚስብ ይሆናል። ይህ በእንዳለ ከጀርመኑ ክለብ ባየር ሌቨርኩዘን ጋር ፉክክር ይገጥማቸዋል። ሌቨርኩዘን የፊርማውን ፉክክር ለማሸነፍም ቆርጦ ተነስቷል። ካሪም ኦስትሪያዊውን ክለብ አረቤሳልስበርገን የተቀላቀለው ካለፈው ክረምት በፊትም ከሌቨርኩዘን የወጣት አካዳሚ ሲሆን ከጀርመኑ ክለብም መልሶ የመግዛት አማራጭ አለውም ዝጉሩንም የማጠናቀቅ ተወዳጆቹ መሆናቸው አይካድም። የ18 ዓመቱ ወጣት ወደፊት ጥራት ያለው ተጫዋች ሆኖ ለማደግም የሚያስችሉ ነገሮችም አሉት። ማንቸስተር ዩናይትድ ሊያስፈርመው ይችል እንደሆነ ማየቱ የሚስብ ነው የሚሆነው። ክለቡ ለወደፊቱ የሚሆን ቡድን ለመገንባት እየፈለገ ሲሆን ከአውሮፓ እግር ኳስ ምርጥ ወጣት ተሰጥኦዎች አንዱን ማስፈረምም አማራጭ ይሆናል ተብሎ ነው የሚጠበቀው። የቦስኒያና ሄርዞጎቪና ብሔራዊ ቡድን አባል የሆነው ተጫዋች በክንፍ አጥቂነት የሚጫወት ሲሆን ለማንቸስተር ዩናይትድ የማጥቃት መስመርም የተወሰነ ያልተጠበቀ እንቅስቃሴ ይጨምራል ተብሎ ይታሰባል። በዓለም ላይ ካሉት ታላላቅ ክለቦች አንዱን የመቀላቀል እድልም ለሱ ማባበያ ሊሆን ይችላል። ሆኖም ግን ለአሁኑ እድገቱ ላይ ማተኮር ይኖርበታል። በቋሚነት የመጫወት እድሎችን የሚሰጠውም ክለብም መፈለግ ይኖርበታል ተብሎ ነው የሚታሰበው። እንደ ማንቸስተር ዩናይትድ ባለ ክለብ ደግሞ የጨዋታውን የተቀያሪ ወንበር ላይ መቀመጥን እንደማይጠቅመው ነው በርካቶች የሚያነሱት። ብሪያኔም ቤሞና ማቲያስ ኩኛ ባሉበት በቀላሉ ድል የማግኘት እድሉ አነስተኛ ነው። ምናልባትም ወደ ሌቨርኩዘን መመለሱ ለሱ ተመራጭ ሊሆን ይችላል። ማደጉን ከቀጠለና ሙሉ አቅሙን ማሳየት ከቻለ ለወደፊቱ ታላላቅ ክለቦችን ለመቀላቀል ብዙ እድሎች ይኖሩታል። ማንቸስተር ናትር ወጣት ተጫዋቾችን በማሳደግም ጥሩ ስራን እየሰሩ እንዳለ ግን እየተመለከትን ነው። የአስተን ቪላው ተከላካይ ኤዝሬል ኮንሳ በቅርብ ወራት ክለቡን ለቆ ሊሄድ እንደሚችል ሲነገር ቆይቷል። የእንግሊዝ ብሔራዊ ቡድን ተከላካይ ዋጋው 35 ሚሊዮን ዩሮ ሲሆን ሊቨርፑል ደግሞ ፊርማውን ለማስጠበቅም ፍላጎት አለው። ማንቸስተር ሲቲም ለእዝራኤል ኮንሳ ጋር ስሙ ሲነሳ ቆይቷል። እንደ ዘገባዎች ከሆነ ኢንተር ሚላንም ተጫዋቹን እንደሚፈልገው ነው መረጃዎች የሚያሳዩት። የ28 ዓመቱ ተጫዋች በፕሪሚየር ሊጉ በቋሚነት ጥራቱን አሳይቷል። እናም በዓለም ላይ ካሉ ምርጥ ክለቦች ጋርም መጫወት የሚያስችል ብቃት እንዳለው ምንም ጥርጥር የለውም። ሊቨርፑል ጥራት ያለው የመሀል ተከላካይ በአስቸኳይ ይፈልጋል። በክረምቱ የዝውውር መስኮት ማርክ ጎሄን ከክሪስታል ፓላስ ማስፈረም አልቻሉም። በመከላከል በኩልም ደካማ ሆነውን የታዩት እናም በሜዳው በዚያ ክፍል ላይ መሻሻል ያስፈልጋቸዋል። ጥራት ያለው የመሀል ተከላካይ ለማስፈረም ለነሱ ተመራጭ ነው። የእንግሊዝ ብሔራዊ ቡድን ተጫዋች ዝውውር ላይም ለመወሰን ይንቀሳቀሱ እንደሆነ ለማየትም ይታያል። የፕሪምየር ሊጉ ሻምፒዮኖችን የመቀላቀል እድሉ ለሱ አስደሳች ያደርገዋል። ኢንተር ሚላንም በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ነው። ነገር ግን ተጫዋቹ በእንግሊዝ ለመቀጠል ሊመርጥ ይችላል። ከዚህም በላይ ደግሞ ሊቨርፑል ከጣሊያኑ ክለብ የበለጠ የገንዘብ አቅም አለው እና የተሻለ ኮንትራት ሊያቀርቡለትም ይችላሉ። ሁኔታው እንዴት እንደሚታይም ማየቱ አስደሳች ያደርገዋል። ተከላካዩ በአስተን ቪላ ችሎታውን አሳይቷል። እናም አሁን ላይ ደግሞ በሙያው ቀጣዩ እርምጃን ደግሞ ለመውሰድም ፍላጎቱ እንዳለው ጭምር ነው እየተነገረም የሚገኘውና የ28 ዓመቱ ወጣትም ነው። እናም ደግሞ ይህ ትልቅ ክለብን ለመቀላቀልም የመጨረሻ እድሉ ሊሆን ይችላል። በቻምፒየንስ ሊግ በቋሚነት መወዳደርና ለዋንጫዎች መታገል ይፈልጋል። ሊቨርፑል ደግሞ ያንን መድረክ ሊሰጠው ይችላል። ወደ ጣሊያን መሄድ በሙያው በዚህ ደረጃ ላይ ለሱ ልዩ ፈተና ይሆናል። ኢንተር ሚላን ከእንግሊዝ ወጥቶ እንዲቀላቀላቸው ማሳመን ይችሉ እንደሆነ ማየቱ አስደሳች ያደርገዋል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ወልቭስ በዚህ ውድድር ዘመን በፕሪሚየር ሊጉ ደካማ አቋም ላይ የሚገኙ ሲሆን አሰልጣኝ ቪቶር ፔሬራን ደግሞ ከኃላፊነት ማንሳታቸው እናስታውሳለን። ወልቭስ በፕሪሚየር ሊጉ ስምንተኛ ሽንፈቱን ካስተናገደ በኋላ ነበር ከአሰልጣኙ ጋር ለመለየት ውሳኔ ያሳለፈው የነበረው። ከዛ በኋላም ግን ሽንፈት ገጥሟቸዋል። በዘገባዎች መሰረት ክለቡ የፓልሜራሱን አሰልጣኝም አቤል ፌሬራንም ተመልክቶ እንደነበር ይነገራል። ምንም እንኳን አሁን ላይ እንግዲህ አሰልጣኝ ቢሾም ም ሮብ ኤድዋርድስን ነገር ግን የተለያዩ አሰልጣኞችን ግን ሲመለከት እንደነበር ነው የተነገረው። እንግዲህ አሁን ላይ ወልቨስ በጣም አደጋ ደረጃ ላይ እንደሚገኝ ይታወቃል። አሁን ላይ በፕሪምየር ሊጉ ምንም ድል ያልቀናው ብቸኛው ቡድን እንደሆነ ይታወቃል። ሀያኛ ደረጃ ላይ ነው በፕሪምየር ሊግ የተቀመጠው። እስካሁን አንድም ጨዋታ ማሸነፍ አልቻለም። ሁለት ነጥቦችን ብቻ ሰብስቦ የሊጉ ደረጃ ሰንጠረዥ ግርጌ ላይ እንደሚገኝ የሚታወቅ ቡድን ነው የሌስተር ሲቲ የሆነው ቢላል ኤልኩኑስ በውድድር ዘመኑ መጀመሪያ ላይ በውሰት ወደ ስቱትጋርት ከተቀላቀለ በኋላ የ21 አመቱ አማካይ በውሰት ቆይታው ጥሩ እንቅስቃሴዎችን አሳይቷል ሶስት ግቦችን እንዲሁ ደግሞ ሁለት ለግብ የሆኑ ጭምር ማስመዝገብ መቻሉ ነው ዘገባዎች እየወጡ የሚገኙት እሱ አሁን ላይ ለጀርመኑ ክለብ አስፈላጊ ተጫዋች ሆኗል በቋሚነት የማድረግ ዕድላቸውም ሰፊ እንደሆነ ነው እየተገለጸ የሚገኘው በተለይ ስፖርት ዊትነስ እንዳጋራው መረጃ ከሆነ ተጫዋቹ ወደ 19 ሚሊዮን ዩሮ ሊያስወጣ ይችላል ተብሎ የሚጠበቅ ሲሆን የጀርመኑ ክለብ ለመክፈልም ፍቃደኛ ነው። በሚቀጥሉት ወራት ማሳየቱን ከቀጠለ ማየት የሚስብ ይሆናል። ብሩህ የወደፊት ተስፋ ያለው ጥራት ያለው ተጫዋች መሆኑ ምንም ጥርጥሬ የለውም። ወደፊት በሻምፒዮንሺፕ ውስጥ መጫወትን አይፈልግም። በቋሚነት ደግሞ በጀርመን ቡንደስ ሊጋው ክለብ መቀላቀል ምክንያታዊ ይሆናል ተብሎ እንደሚጠበቅ ነው። መረጃዎች አሁን ላይ በትልቁ እየወጡ የሚገኙት አማካዩ ወጣት ነው፣ በጣም ወጣት ነው። እናም በስልጠናና በልምድ ደግሞ የበለጠ ከፍተኛ ተጫዋች የመሆን አቅም እንዳለው በርካቶች ያነሳሉ። በመጀመሪያ ደረጃ ላይ በቋሚነት መጫወት ሙሉ አቅሙን እንዲያውጣ ሊረዳው ይችላል ተብሎ ይታሰባል። በቡንደስሊጋ ዘውትሮ መወዳደር ደግሞ ለሱ ተስማሚ ይሆናል ተብሎ ይጠበቃል። ወደፊት ሙሉ አቅሙን ለማሳየት ደግሞ ከቻለ ታላላቅ ክለቦችን የመቀላቀል ብዙ እድሎችም ይመጡለታል ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ ሌስተር ሲቲም እሱን ለመሸጥና ከዝውውሩ ደግሞ የተወሰኑ ገንዘቦችን ለማግኘትም ፍላጎት አላቸው። በሚቀጥሉት ወራትም እንዲሁ ደግሞ ስብስባቸውን ማሻሻል ይኖርባቸዋል። ወደ ፕሪምየር ሊጉ ለማድረግ ከፍተኛ ፍላጎትም እንዲሁ አላቸው። ወደ ከፍተኛ ሊግ ለመመለስም ቡድናቸውን ማሻሻል መቀጠል ይኖርባቸዋል። የ21 ዓመቷ አማካይን መሸጥ የዝውውር በጀታቸውን ሊያጠናክርላቸው ይችላል ተብሎ ነው የሚጠበቀው። ሁለቱ ክለቦችም ለሁለቱም ተጠቃሚ የሚሆኑ ስምምነቶች ላይ መስራት ይችሉ እንደሆነ ማየቱም የሚስብ ይሆናል ተብሎ እንደሚጠበቅ ነው መረጃዎቹም የወጡት። ቶትናም በሚቀጥለው የዝውውር መስኮት ትልቅ ፈራሚ ለማድረግም ወይም ደግሞ በጣም ትልቅ የሚባል ዝውውር ለማድረግ እንቅስቃሴ እያደረገ ሲሆን ይህም የቼልሲ እቅድንም ጭምር ሊያናጋ እንደሚችል ነው የተገለጸው። ከፌጂያስ በወጣ የቅርብ ጊዜ ዘገባ መሰረት ቼልሲ ወደ ሰባ ሚሊዮን ፓውንድ ዋጋ የሚያስወጡትን እንግዲህ ተጫዋችም ለማስፈረም ነው እንቅስቃሴዎችን የሚያደርጉት። የሪያል ማድሪዱ አጥቂም ሮድሪጎ ጉቫይሰን እንደሚፈልጉ ነው መረጃዎች እየወጡ የሚገኙት። ሆኖም ግን የዝውውር ገበያው ላይ ትልቅ እንቅስቃሴ ለማድረግም እየፈለጉ በመሆኑ ቶተንሃም ለዚህ ብራዚል ብሔራዊ ቡድን ተጫዋችም በሚደረገው ፉክክር ውስጥም ትኩረት ሊሰጠው የሚገባ ክለብ ሊሆን እንደሚችል ዘገባዎች በትልቁም እየወጡ እንደሚገኙ ነው መረጃዎች የወጡት። ይህንን የገለጸው የቲምቶክ የዝውውር ባለሙያ የሆነው ዲን ጆንስ ሲሆን ስፐርሶች ለቡድኑ ታዋቂ ተጫዋቾችን ለማስፈረምም ጥረት እንዲያደርጉ አስረድተዋል። አንዳንድ ሊሆን የሚችሉ ስሞች ሮድሪጎን ጠቅሰዋል። ሆኖም ግን ዝውውሩ በቀላሉ የሚጠናቀቅ ላይሆን እንደሚችል ነው ግምቶች የወጡት። ቶተንሃም ትልቅ ፈራሚ ለማምጣት ሲያሰላሰል ከሮድሪጎ ጋር ስሙ ተነስቷል። ሮድሪጎ በአሁኑ ወቅትም በሪያል ማድሪድ በቋሚነት እየተጫወተ አይደለም፣ ነገር ግን ወደ ቀደም ሲልም ለሎስ ብላንኮቹ ጥሩ ብቃትን ያሳየ ተጫዋች ነው። ይህም ደግሞ በፕሪሚየር ሊጉ እና በሌሎችም የአውሮፓ ታላላቅ ክለቦችም ጥሩ አማራጭ ሊሆን እንደሚችል ያሳያል። ቶትናም ደጋፊዎች የአራት ዓመቱን ተጫዋች በደስታ እንደሚቀበሉትም በእርግጠኝነት መናገር ይቻላል። ምክንያቱም ቶማስ ፍራንክ በግብ አካባቢ ተጨማሪ ብልሽታና ጥራቶች እንደሚያስፈልጉት ጥያቄ የለውም። ስለ ቶትናም ሆትስፐርስ የዝውውር እቅዶች ሲናገር ጆንስ እንደሚከተለው አስረድቷል የጥር ዝውውር መስኮት ከመከፈቱ በፊት ቶትናም አዳዲስ ፈራሚዎችን ለማምጣትም ረገድ ምን ያክል ከፍተኛ መስፈርት ለማውጣት ዝግጁ እንደሆኑ የተሻለ ግንዛቤም የሚገኝ ይመስለኛል። ትልቅ ፈራሚ ለማምጣት ከባድ የዝውውር መስኮት ነው፣ ነገር ግን በ2026 እና ከዚያ በኋላ ክለቡን ወዴት ለመውሰድ እንዳሰቡ በቅርብ ስለ ዓላማቸውም ፍንጭም እንደምናገኝ እጠብቃለሁ ሲል ጭምር ነው የተናገረው። ቀደም ብዬ ሰፊ አጥቂዎችን ቅድሚያ የሚሰጠው የኢላማ ቦታ እንደሆነ ዘግብ ያለው እናም ያ በእርግጠኝነት ትክክል ነው። እናም ባለፉት ሁለት ሳምንታት ስሞችን እያሰሉ ነው። ነገር ግን የዚያ አካል ቢሆንም አንዳንድ ስሞች በሚቀጥለው የዝውውር መስኮትም ከእጃቸው ሊያመልጡ እንደሚችሉ ተረድተዋል። ስፐርስ በታሪካቸው ውስጥም ትልቁን ፈራሚዎችም ለማድረግ እንደሚፈልግ በእውነት አስባለሁ። የአዳዲስ ኢንቨስትመንትም አብሮ የሚመጣውን ለተጫዋቾች እንዲከፍሉ የሚጠይቁትን አዲስ የዋጋ ጭማሪ መክፈል ስላለበት ጥንቃቄ ማድረግ አለባቸው። ነገር ግን እንደ ሮድሪጎ በሪያል ማድሪድ ወይም ኬናን ይልዲዝ በዩቬንቱስ ያሉ ተጫዋቾች በጥር ወይም በክረምትም ወራት እውነተኛ እድል ከሆኑ ስፐርስ ራሱ በውድድር ውስጥም ያስቀምጣል ብዬ አስባለሁ። ሮድሪጎ በመጀመሪያ ቡድን ውስጥም በቋሚነት መጫወት ከፈለገ ቶትናም የተሻለው ምርጫ እንደሚሆን ጥርጥር የለውም፣ ምክንያቱም እዚያ ቁልፍ ተጫዋች ሆኖ ማየትም ቀላል ነው። ነገር ግን ማጥቃቱ ለሱ ዙሪያ ደግሞ እንዲገነባለትም ይችላል። ሮድሪጎ እንደ ዶሚኒክ ሶላንኬና ሪቻርልሰን ካሉ ተጫዋቾች የተሻለ እንደሚሆን ግልጽ ነው። ስለዚህም በቶማስ ፍራንክ ቡድን ውስጥ ወዲያውኑ ደግሞ ቋሚ ተጫዋች መሆኑ ግልጽ የሆነ ምርጫ ይመስላል። ሆኖም ግን የኤንዞ ማሬስካ ቡድን በቋሚ በአራቱ ውስጥ ለመጨረስና ለዋና ዋና ውንጫዎችም ለመወዳደር የተሻለ አስተማማኝ ምርጫ ስለሆነ ቼልሲ የበለጠ የሚማርክ ፕሮጀክት ተደርጎ እንደሚወሰድ ነው የሚነገረው። ይህም ለሮድሪጎ ማራኪ ሊሆን ይችላል። ነገር ግን እንደ ዣ ፔድሮ አሌሃንድሮ ጋር ናቸው ጄሚ ባይኖ ጌቲያንስ ፔድሮ ኔቶ እና ኤስቴቫው ዊሊያን ባሉ ሌሎች በርካታ አጥቂ ተጫዋቾች በመኖራቸው ምክንያት በስታንፈርድ ብሪጅ ግን የበለጠ ፉክክር ሊጠብቀው እንደሚችል የሚያሳዩ ግምቶች ናቸው አሁን ላይ እየወጡ እንደሚገኙ ዘገባዎቹም የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ ለዛሬ ያዝንላቸው አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።